ቆላማ አካባቢ የአረንጓዴ አካባቢ እንደማለት ነው። በአረብኛ በዕብራይስጥ እና የመንደሩ የሰፈሩ ስም ነው አይነቀርም። ጠቅላላ ግዛቱ ግን የደቡብ አካል ስለሆነ የይሁዳ ምድር የኤፍሬም ሀገር እያሉ ተብሎ የይሁዳ ምድር ይህንን እስከ ቤተልሔም አካቶ ሰፊ ግዛት ነው። በዚህ አካባቢ አረቦችም አሉ። እስራኤላውያንም አሉ። ፍልስጤማውያን ትንሽ ናቸው። ብዙ ጊዜ ያአሁን ደሞ ሳልሙ እንደዚያ ፍልስጤማውያን ሱቅ ላይ፣ ንግድ ላይ፣ በመኖሪያ ደረጃ ደግሞ እያሪኮ ቤተልሔም አካባቢ ይበዛል። ጥንታዊና በጣም ያደጉ ከተሞች አካባቢ ያሉት አይሁዳውያን ናቸው። አብዛኞቹ የአይሁድ ልጆችም ሆነ ትልልቆቹ ላታቸው ላይ የሚያደርጓት የአብርሃም ዘሮች ነን የሚል ምልክት የሆነች ነች፣ ኪፓ ያደርጋሉ። ኪፓ ኬፕ እንደምንለው ኪፓ ያደርጋሉ። እኛ እንደምንለብሰው ጋሪ ወይ ነጠላ አይነት፣ ደግሞ ታሊት ይመስለኛል፣ ታሊት ሚባል ሻርፕ የመሰለ ነገር ያደርጋሉ። ያ ምልክታቸው፣ የአይሁድነት ተከታይነት የአብርሃም ዘሮች ነን የሚል ተከታይነት ከእኛ ዘር መሲሁ ገና ይወለዳል የሚሉ ናቸው። በነገራችን ላይ ለመውለድ ብቻ የተዘጋጁ አይሁዳውያን ናቸው። ሌላ ስራ የለም። መብላት፣ መጠጣት፣ መውለድ። በጣም ከፍተኛ ገንዘብ ይከፈላቸዋል። አንዳንዶቹ እንደ አንድ መኪና የማይበቃቸው እኮ ሰውነታቸው፣ ይበላሉ፣ ይጠጣሉ፣ ይወልዳሉ። ያ ምንድን ነው ከእኛ ዘር ይመጣል የሚለው እንትን እና አንዳንድ አናኗሯቸው ምንም ስልጣኔና ዓለምን የሚገዛ ጥበብ ቢኖራቸው፣ ያ የአይሁዳዊነቱ ስሜት ግን ወደኋላ ይስባቸዋል። በቤትም በክርስትና ወይ በሞኝነት በክርስትና ወይ በሞኝነት ገና ይመጣል ብሎ ማሰብ ሞኝነት ነው። በዓል ምክንያት አድርጎ ከእኛ ትንሣኤ በፊት ባለውን ሳምንት ያከብራል። ዋናው ዓላማ ከግብፅ ባርነት ነፃ ያወጣንበት አባቶቻችን ነፃ ያወጡበት ሲሉ ነው። በእጃቸው ባለው ነገር በዓሉም ሳምንት ዘክረዋል፣ አክብረዋል፣ አስበዋል ሲሉ ነው። በየሆቴሉም ቆሎና የቦካ ነገር አይገባም እያሉ የሚከለከሉትም ያንን ወግ ይዘው ነው። ከቅዳሜ በኋላ ግን ዳቦ ምናምኑ ይታየላሁ። ግን የዳቦ ዘር አረቦች ጋር እንጂ እነሱ ጋር ቂጣ ብቻ ነው። ያው ችግር ለማሳየት ነው እና ቤታቸው ላይም እንደ እኛ ጉልባን እንደምንለው እነሱ ደግሞ እንደ ፉል የመሰለ እንደ ፉል የመሰለ ከትልልቅ ባቄላ የሚሰሩ ለየት ያለ ምግብ አላቸው። እዚህ ሰሞን ቅዳሜ ሰንበታቸው ላይ ማሳረጊያ በዓሉን ያከብሩና ከቅዳሜ ማታ በኋላ ግን ያው የቂጣ በዓል በሌላ አነጋገር ፋሲካ ሚሉታል ፓሳ ማለት ነው። ፓሳ ሚለው እኛ የምናገረው የአዲስ ኪዳን ፋሲካ ነው። እነሱ በባህላቸው እና በታሪክ ይዘ የቆዩት ፓሳ ፋሲካ ቅጣ ሰሞን የሚሉት ግን ማለፍ ማለት ነው። ፓሳ ማለት ማለፍም ደስታ ማለት ነው። ሞት አለፈን ለማለት ነው። እስራኤላውያን በግብፅ ባርነት ሳሉ ሞተ በኩር ወይም መላከ ሞት የግብፃውያንን የመጀመሪያ የመጀመሪያ ልጅ እንዲቀስፍ ተላክ ቅስፈት በፈርዖን ምክንያት የዚህን ጊዜ የበጉን ደም እስራኤላውያን በየመቃናቸው በራቸው ላይ የሚቀቡ አዘዙ እና ያው የምታውቁትን ታሪክ ነው። በጣም መብራራት ያለበትን በምትችሉ ጊዜ መጠየቅን እንግዲህ እያንዳንዱ ታሪክ ያው ዘርዘር ያዘልቀው ጊዜ ነው። እና ያንን አሁን ማለት ያስታወስኳችሁ ጉዳይ የበጉ ደም በቤታቸው መቃን አድርጉ አይደል። በሙሴ ዘመን ነው፣ ዘጸአት አስራ ሁለት ያለ ታሪክ ከዛ፣ ቦታ በኩል የበጉ ደም ያለበትን ምልክት አለፈ። ስለዚህ ፋሲካ ፋሳ ማለት ቦታ አለፍን። ያንን አያይዞ ደግሞ ከግብፅ ባርነት ባህር ኤርትራን አሻግሮ መንገዳቸው ቀጠሉ። እዚህ ከናን አልገቡበት፣ ግን ባሕሩን አሻግሯቸዋል ከናን ያልገቡ ሲያጉረመርሙ ነው። በአርባ ቀን መግባት እየቻሉ መና ሰለቸን እያሉ ጠባያቸው ሲያስቸግር የአርባ ቀኑ መንገድ አርባ አመት አስጓዛቸው። እንኳን ሙሴ ማልገባ ናባው ተራራ ላይ የቀረው እሱ ግን ጥበብ እግዚአብሔር ነው። ሙሴ ቅዱስ ነው፣ በረከት ሊደርግ። እያሱና ካሌብ ግን ያሁን ይሰልሉ መጥተው ይችን ምድር ማለት ነው ከናን ወርሰዋል። እና ባጭሩ ከዛ ነፃ ወጣ፣ ትውልዳችን ቀጠለ፣ አባቶቻችን እግዚአብሔር ረዳቸው። ሳያ ይ ታባያ አንድ ሳምንት ያከብራሉ ማለት ነው። ወደ አይነከርም እንግባ፣ አንድ ላይ እንገልጸዋለን። አይነከርም እንግዲህ የዘካርያስና የኤልሳቤት ቦታ ነው ብያችዋለሁ። አሁን አንድ ቦታን አንድ አካባቢን ደጋግመን የምንገልጽላችሁ በጣም የማየትና የመግለጽ እድል ስለማይኖር አሁን ስለኢየሩሳሌም ስለእስራኤል የመሰረታዊ መሰረታዊ ነገሮች እንደፈለጋችሁ ሰዓት ጠይቁ። ቦታ ተኮር ነገር ግን አንደግም። የአየር ሰዓት ቦታ ከተባለ ማንን አስታውስ። በጣም ብዙ ስለምናይ ውስብስብ ይሆናል። አሁን የመጀመሪያ ቀን ቦታ አረንጓዴ ቦታ አለ ማለት ነው። ገበል ነው፣ እኔ እናንተ ነው። አረንጓዴ ቦታ እናያለን። ደጋ ና ቆላ ነገር ያለው ቦታ ነው። በቀያ ዘካርያስ ና ኤልሳቤት። ዘካርያስ ማለት ዝኩር እግዚአብሔር፣ እግዚአብሔር ያስታውሳል፣ እግዚአብሔር ያስበናል ማለት ነው። ኤልሳቤት ማለት ደግሞ እግዚአብሔር መሀል ላይ ነው፣ እግዚአብሔር ቃል ዳኝ ነው ማለት ነው

በሰላሳ ወንጌላዊ ውስ በአራት ዮሐንሶች እንደ ብዙ ዮሐንሶች አሉ። ከዚያ ቤቶች ሁለት ዮሐንሶች በአራት የምናከብረው ወንጌላዊ በሰላሳ የምናከብረው። እንግዲህ አንዳንድ በጣም ቀላል ነገር ስናገር ቅር እንዳይላቸው ምክንያቱም እሱን ለማያውቁም ደግሞ እድል ለመስጠት